ከዚህ በኋላ ተስፋ ያልቆረጠው ሌላኛው የአደይ አፍቃሪዋ ንጉሱ እሷን ፍለጋ ሰፈሯ ድረስ ሲሄድ ዴቭ አግኝቶ ደበደበው። ኤላ እቤቱ ተቀምጦ አሁንም እየተብሰለሰለ ፍቅረኛውን እያሰላሰለ ይገኛል። እወዳታለሁ፣ አፈቅራታለሁም ታዲያ እኔ ምን ላድርግም በማለት ወደ አባቱ ጋር ለመሄድ ወስኗል። ለምለም ጎዳና ላይ ወታለ አደይ ጋር ለማረፍ ወደዛ ቤት ስትሄድ ፍቅር ምን ልትሰሪ ነው? እቃሽን ይዘሽ የመጣሽው የእኛ ቤት የድሃ መሰብሰቢያ ድርጅት አይደለም በማለትም ተመልሳ እንድትወጣ አድርጋታለ። ሰራተኛዋ አደይ ክፍል 41 ሰላም ጤና ይስጥልኝ ውድ የተከበራችሁ የዚቱ ቻና ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት

አደይ አደይን ፍለጋ ወደ እሷ ሰፈር ሄዶ ንጉሱ የሚወዳትና የሚያፈቅራት ልጅ በዴቭ ተደብድቧል። ልቤ ነው ወደ አንቺ ጋር እየጠራ የሚያመጣኝ፣ ታዲያ እኔ ምላድርግ? አደይ ናፍቀሽኝ ነው የመጣሁት፣ ደህናነሽ ወይም በማለት ለአደይ ሲነግራት፣ ፍቅር ምናምን እያልክ አትጃጃልብኝ፣ እኔ የራሴ ህይወት አለኝ፣ የራስ ህይወት ኑርም እያለችው እጥለው ስትሄድ፣ እየሮጠ ተከትሏት እጇን ጥርቅም አድርጎ ናፍቀሽኛል በማለትም እሷን ለመሳም ሲያስብ ዴቭ ድንገት ደርሶ እሱን እየደበድቧል። ደመቀ ተው እንጂ ምን መሆንህ ነው? በማለትም ዴቭን እየገላግሏል። ሁለተኛ ከዚች ልጅ አጠገብ ብትደርሱ እገላችኋለሁም በማለት አስጠነቀቃቸው። እንዴት ወንድ ልጅ ሆነ፣ አንድ ጥፊ ታጣለታለህ፣ ዝም ብላ የምትጠፈጠፍለትም በማለትም ደግሞ ደመቀ ተናዶ እጁን ይዞት ይሄዳ። ንጉሱ በጣም ተጎቷል። ይሄ ሁሉ እያደረገው እንግዲህ ተስፋ አልቆርጥም ብሎ ነው። አደይ ደግሞ ከእንግዲህ የዴቭና የዴቭ ብቻ ናት። ኤላ ቤቱ ተቀምጦ እየተብሰለሰለ ስለ ፍቅረኛው እያሰበ ነው። ቀበጧ ወደሱ ጋር ሄዳ እየጨፈረችለት እንዲሁም እየተጎራጎረችለት ትገኛለች። ቤቱ ሰፍቷታል። ምክንያቱም ለምለም ጋር ተጣልተሃል ወይ በማለትም ጠይቀው፣ እሱ አልተጣላንም እኔ ግን ወደ ቤተሰቦች ጋር መሄድ አስቤያለሁም በማለት ነግሯት ነበረ። በዛ ምክንያት እሷ ደስ ብሏታል። እሷን ማየት ስለማትፈልግም መንገድ ላይ እጇን ጥርቅም አድርጎ ወደ ቤት ሊመለሱ እያሉ ከርቀት ለምለምን መንገድ ላይ ተቀምጣ ያያት ነበርና፣ አደይ ሁለተኛ ከነኝ ልጆች ጋር ባገኘ በማለትም እንዳላገኝሽም በማለትም ለአደይ ሲያስጠነቅቃት እኔ ስወጣ አገኛቸዋለሁ ታዲያ እኔ ምን ላድርግም፣ በማለት ደግሞ ለዴፍ ተነግሯል። ለምለም በማለት ይጠራትና ለምለም እንደተቀመጠች እያዩና ወደ ለምለም ጋር ሲሄዱ አደይ ጉድ ሆንኩልሽ እኮ በማለትም ለአደይ ለምለም ተነግራታለች። ምን ሆነሽ ነው? አይዞሽ ሁሉም ያልፋል ብላ እሷን ካጽናናቻት በኋላ ወደ ቤት ለምን አልመጣሽም? በማለት ስትላት ሄጄ ነበር የነበረ አንቺ የለሽም ፍቅር አባራኝም ነው ስት ለአደይ ትነግራታለች። አሁን ወደዛ ቤት መሄድ አለብንም በማለት ለአደይ ለእለምለም ስትነግራት እኔ አልሄድም አንቺን ለማስወጣት እንቅልፍ የማትተኛ ልጅ ቤት እኔ ምልሰራ ነው የምሄደው በማለት ስትናገር፣ ዴቭ ደግሞ በእኔ ይሁንብሽ ለእኔ ጣዩ ወደ ቤት ነው መሄድ ያለብሽ በማለት ወደ ቤት ይዟት ይሄዳል። ምክንያቱም አደራ ሚስጥሬን ጠብቅልኝ ያመለካውን ደሞዝ እኔ አንተ ትከፍላለህ እኔ ደሞዙን እልክልሃለሁ። ሰራተኛ አንሶ ነው ሌላ ሰራተኛ ጨምረን ነው ብለህ ለፍቅር ነገራት እና ሚስጥሬን ብሎ የላ ነግሮታ ወደዛ ቤት ይዟት ሲሄድ ፍቅር ተንኮለኛ ለምን ተመልሰሽ መጣሽ? መስትል ደግሞ ለለምለም ነግራት አለ ይውልሽ፣ ፍቅር አደይና ዴቭ ናቸው ይዘውኝ እየመጡት ወደ ቤትም እንሄድ ብለውኝ በማለት ለፍቅር ስትነግራቸው የሚወስኑት እነሱ አይደሉም፣ ቤቱ የኔ ነው ስትል ለሷ ትነግራታለች። ምንድን ነበር ያላት ዴቭ ደግሞ በቃ መታለች። አደይ እጇን ስለታመመች አደይን ልታግዛት ይገባል፣ ሌላ ሰራተኛ ከምናመጣ እሷ እታግዛት በማለት ለእሷ ሲነግራት፣ የዚህ ቤት ሰራተኛ አንድ ሰራተኛ ነው የሚበቃው፣ አደይ ያለች ትበቃለይ፣ ለምለም ትውጣ ከዚህ ቤት በማለት ለዴቭ ትነግሯለች። የሁልሽማ ፍቅር ሌላ ስራ እስከምታገኝ ድረስ እዚህ ልትረፍ በማለት ደግሞ አዴ ስትነግራት የምንመለማመጥ ነው በማለትም ለእሷ ሲመልስላት ፍቅር ትናደዳለች። ባርኮቴ ሲመጣ ከዚህ ቤት ሁላችሁም ውልቅ ትላላችሁ በማለት ለእሱ ትነግሯለች። ይሄ የኒ ቤት ነው በኒ ቤት ማን ነው የሚወስነው ብላ በጣም ተንጨርጭራለች። ክላሷ ገብታ ለፋዘሯ ስትደውል ፋዘሯ ደግሞ ብዙም ስልክ አላወራም ትምና ተናዳለች። እሷ ያላትን ነገር አልሰማትም። እኔ እዚህ አልተመቸኝም አባቴ እያለች ነበር። በመጨረሻ ግን እሷ እያወራች ስልኩን ዘግቶባት ተናዳ ነበረ። እክላሳቸው ገብተው አንቺ ረፊን የምግብ ላብስል ብላት ነበረ። አደይ ለለምለም እያለቻት ተቀመጪ ስትላት እኔ ማረፍ እፈልጋለሁኝ አልቀመጥም ወደ እክላስ ሊሄድ ስትላት ወደ አደይ እክላስ ሄዳ ነበረ። አይዞሽ፣ ሁሉም ነገር እያልፋል፣ ለበጎ ነው። እኔ ከህቴ ከብርሃን አለይሽምም በማለትም ለለምለም ትነግራታለች። ብዙ ስቃይና መከራም እኔ አሳልፌ የለም አንቺም አይዞሽ እያልፋል በማለት እሷን እያጽናናች ያቺ ተንኮለኛ ወደ እነሱ ክላስ ትገባና ምን እየሰራችሁ ነው? ተነሱ፣ አንድኛችሁ ምግብ ስሩ፣ አንድኛችሁም ደግሞ ቤቱን አስዱ በማለት ስታዝ አደይ አሟታል፣ እኔ ምግብ ልስራና ቀጣይ ቤቱ ይጸዳል፣ በማለት ስትላት ደግሞ አንቺ ነሽ ወይ እንደዚህ የምትይው በማለትም ትናገራለች። አደይም ትነሳለች፣ ያቺኛዋ ትነሳለች። ለምለም ምግብ ለማብሰል ወደ ኪችን አደይም ወደ ለማጽዳት ትወስናለች። ዴቭ ደረጁ ላይ ቁጭ ብሎ እየተብሰለሰለ ነበር እና ሊዲያ ቀበጧ ወደዚ ቤት ስትመለስ የት ሄደሽ ነው አንቺ? በማለትም ሲነግራት እሷ ከኤላ ቤት ነው የመጣሁት በማለት ትናገራለች። አንቺ እዛ ቤት ለምንድን ነው የምትሄጁ? ለምንድን ነው እንደዚህ ወንድ የምታሳድጁ? እሱ የራሱ ፍቅረኛ አለችው አይደለም ወይ? ደግሞ ፍቅር ምናምን እያለሽ እንዳትጎጂ በማለትም ያስጠነቅቃታል። እሷ መታ ነው ከበፊቱ የሚወደው እኔን ነው በማለትም ለእሱ ስትመልስለት፣ እሷ የልጅነት ፍቅረኛው ናት የሚወዳትም የሚያፈቅራትም እሷ ነው። አንቺ በእነሱ መካከል እንዳትገቢ፣ የሆነ ችግር ቢገጥምሽ በኋላ እኔ ተጠያቂ አይደለሁም ትጎጃለሽም በማለትም ያስጠነቅቃታ ወደ ቤት ስትገባ ከደረጁ ላይ ለአደይን ስትጠርግ ታገኛታለ አንቺ በዚህ ሰዓት ምንድን ነው የምትጠርጊ ስራ አትሽ ነው ወይ ክላስ የገብተሽ ልብስ አለ ልብስ የንጠቢ ደግሞ ለምንድን ነው ወንድሜንስ ያስቀየምሹ በማለት ትነግራታለ እኔ ያንቺን ወንድም ምን ተናግሬው ነው ያስቀየምኩትን ምስትል አደይ መልሳላታለ ታዲያ ለምንድን ነው እቁጭ ብሎ የተከዘውም በማለትም ትነግራታለች እኔ ያልኩት ነገር የለም ምስትል አደይ ትመልስላታለች ኤላ ጋር ሄደሽ ምግብ እንድታበስሊለት? አብረን ነው የምንሄደው፣ ምስትል ለአደይ ስትነግራት፣ እኔን እጄን አሞኝ የለም ወይ እኔ አልሄድም፣ ለዚህ ለዚህ ለምለም ሄዳ ትሰራለታለች። ምስትል የሷን ስም እንዳትጠሪብኝም አይኗንም ማየትም አልፈልግም፣ በማለት እሷንም አባሯታል በማለትም ስትነግራት፣ እሷን የት ነው ያባረራት እዚህ ናት ያለችው። ምስትል በጣም ትናደድና ትንጨረጨራል። ለምለም ምግብ እያዘጋጀች ነበርና፣ ምንድን ነው የሚሸተኝ ምግቡን አቃጠልሽው ጎረና በማለትም ለለምለም ስትነግራት ነግራት ፍቅር አፍንጫሽ ሊሆን ይችላል፣ የተቃጠለ ምግብ የለም በማለትም ትመልስላታለች። እንዴት ቻለሽ በሙያስ ከአደይ አትሸይም አንቺ በማለትም ለሷ ትመልስላታለች። ስትቆጣት ከዛ ከኪችን ትወጣለች ማለት ነው። አደይ አደይ እያለች እየሮጠች ሊዳ ቀበጧ ወደ ኪችን ስትገባ ለምለምን ታገኛታለች፣ ትደነግጣለች። አንቺ በማለት ምን ልትሰሪ እዚህ ቤትስ መጣሽ በማለት ታስጠነቅቃት። ፍቅር አልነገረችሽም እንዴ? አልሰማሽም እንዴ? እዚህ ቤት አደይን ላግዛት ነው ተቀጥሬ ያለሁም በማለት ስትነግራት፣ በጣም ትንጨረጨርና ትናደድና ባርኮቴን ያለችው ነገር ለምንድ ነው የሰራኸው ነገር ትክክል ነው ወይ? ካላመንሸላ ባርኮት ንገሪው ስለተባለች፣ ለምንድ ነው ለምለም እዚህ ቤት ልትቀጠር የቻለችው? ከዛ ከኤድላ ቤት ተገላገልኳት፣ ስር ደግሞ እዝህ መጣች በማለት ለሱ ስትነግረው፣ እሱ ደግሞ በቃ አደይ ስለታመመች ልታግዛት ይገባል በማለትም ለሷ እየነግራታል ትቃጠላለች፣ ትጨረጨራለች። ምግቡ ደርሷልና ወደ እሷን ለመቀስቀስም እንዲሁም ደግሞ ወደ ዴቭ ክላስ አዴ ገብታ ነበርና እሱ ልብሱን ከላይ እየለበሰ ነበር። እና ለብሶ ሳይጨርስ ነበር አደይ እየገባችበት፣ ድንግጥ ስትል አፈርሽ እንዴ በማለት በቃ ጨርሻለሁ አዙሪ ፊትሽን በማለት ለእሷ ነግሯት ነበረ። ምግብ ቀርቧልና በማለት እሷ ነግራው ነበረ። ማን ሰርቶት አንቺ እንደዚህ አሞሽ ምግቡን ሰራሽ እንዴ በማለትም ለአደይ ሲነግራት ለምለም ናት እየሰራችው በማለት ትነግረዋለች። ኤላ ትቷት መሄዱ ለአደይ አላስደሰታትም። ሰው የፈለገውንና የጥሩ ሕይወት አጋሩን ካገኘ ቀጥታ ወደ ትዳር መግባት እንዳለበት ነው እንጂ ተራርቆ ሕይወት እሱም ከስንት ጊዜ ቆይቶ ቢመለስ የትም ዞሮ ቢመለስ እና እንደገና ይሄ ሕይወት የሚባለው ነገር ጥሩ አይደለም፣ በማለትም ለእሱ ስትነግረው ይሄ ምክር ለእኔ ነው ማለት ነው። ታዲያ እኔና አንቺ ለምን አንገባም? በማለት ለሷ ሲነግራት እኔ እናንተ ገና ብዙ ነገር ይቀረናል፣ እነሱ ኮ የቆዩ ናቸው፣ በማለትም ተናግረዋለች ማለት ነው። ያንን ምግብ ለመብላት ወደ ሳሎን ሲሄዱ ፍቅር ስትቀሰቅ ፍቅር ደግሞ ከክላሷ ገብታ ስትጠራት አትጩህብኝ፣ እኔ አልበላም፣ ዓይንሽን ማየት አልፈልግም እያለቻት አደይን ታባረራታለች። ዴቭ ፍቅር ምግብ አልበላም ማለች በማለት ስትነግረው ዴቭ ስትለው ወይዬ እማ ብሎ ሲላት እማ አልህ በማለት ደግሞ እዚ ጋ ሊዳ ቀበጧ ተንጨረጨረች። በጣም እንዴት በዚህ መልክት ጠራታለህ ብላ ማለት ነው። አይ እሷ የራሷ ጉዳይ ኔ አንቺ ቁጭ በይና እኛ እንብላ በማለትም ዴቭ ሲናገር፣ ደግሞ እንዴት እሷ ሳትበላ እኛ እንበላለን በማለት አደይ ታስባለች። እሷ በአንቺ ላይ ተንኮል ታሴራለች፣ አንቺ ለእሷ ትጨነቂያለሽም በማለት ለምለም ደግሞ ለአደይ ትነግራታለች። እስኪ አንተ ከሰማችህ ነገራትም በማለት ስትለው እሺ ብሎ ወደ ክላሷ ሲገባ ለምንድን ነው የማትመጩ ምግብስ የማትበዩ? በማለት ሲነግራት መጣህልኝ እንዴ? በማለት እጇን ወደ ትከሻው ዘርጋህ ስታደርግ እሷን ወደ ፈልጎ እየገባ መስሏት ነበርና አደይንስ ለምን ታስጨንቅያታለሽ? በማለት ሲላት ለእኔ ተጨንቀህ አስበህልኝ የመጣህ መስሎኝ ነው እንጂ ለአደይ አስበ ተጨንቀ መንጣት ግን አላወቅኩም ነበረ በማለት ትለዋለች። አሁን ምግብ አትበይም ወይ ስትባል አልበላም ትላለሽ እዚህ ታንጣልሽም በማለት ደግሞ ሲላት በጭራሽ እኔ እነሱ የሰሩትን ምግብ መብላትም ማየትም ለምለምን ማየትም አልፈልግም በማለት ትላለች። ለእኔ ካሰብክልኝና ካዘንክልኝ ወደ ውጪ ወተን እንመገብ ደግሞ የተመረዘ ምግብ ውስጥ ቢሰጡን በማለት ለሱ ትነግሯለች። ይህን አስተሳሰብሽን ብትተይ ይሻልሻል በማለት ጥሏት ይወጣል። ስስቅ ብላ አሁንም ታለቅሳሌ። ሌላ እኔ ምን አይነት ምግብ ልስራልሽም በማለት እንግዲህ ነግራት ነበረ። ፍቅር ተንኮለኛ አሁን ሆነም ሌላ ነገር እያሰበች ነው። ሊዲያ ቀበጧ ወደዛ ክላስ ትገባና አንቺ ተኝተሻል ለምለም፣ እዚ ቤት ስትመጣ ክላስሽ እኮ አስችሎች ተቀመጥሽ በማለት ትነግራታለች። እኔን የሚወደኝም ማንም የሚሰማኝ ሰው የለም በማለት ስትነግራት፣ አንቺ መጥፎ ሰው ስለሆንሽ ነው ማንም የሚረዳሽና የሚሰማሽ ሰው የለም ምስትል ደግሞ ሊዲያ ቀበጧ መልሳላታለች ማለት ነው። አይንሽን ማየት አልፈልግም ከዚ ክላስ ውጭልኝ በማለት ከክላሷን ስታስወጣት፣ ይወጣልሻል አላ ካንቺ መብሶ ደግሞ ልትቆጭ ነው ወይም በማለትም ተንኮለኛ ብላለች። ለዴቭም ስልክ ላደውሎለት ነበር እና እንዴት ነው በማለት እንዲሁም ደግሞ ለምለም ደህና ናት ወይ ብሎ ጠይቋል። ሰፈርም ልንጣዊ በማለትም ለሱ እመጣለሁም እንዲሁም በማለት ነግሮት ነበረ። ክላሳቸው ገብተው ሁለቱ እንደተቀመጡ እንደዚህ ከምትሆኑ ለምን ወደ ውጭ ወጣ ብለን ፈታ አንልም በማለትም አደይንና ለምለምን ዴቭ ወደ ውጭ ይዟቸው ወጥቷል። ለምለም እኔም እያሰብኩት ነበር ብላ ደስ ብሏታል ማለት ነው ችኛዋ ቀበጧ ደግሞ በቅናት እየተንጨረጨረች ያለችው የማፈቅረው ልጅ ሰራተኛ አደይን ወዶብኛል በማለት ነው ለእህቱ የነገረችው። በመጨረሻም የኪኒን ማአት እንግዲህ እየዋጠች ትገኛለች። ፍቅር የማስታገሻ ይሁን የምንኪኒን ይሁን እንግዲህ ይህ ሁሉ የእንባዋን ማበሻ ይሁን አይታወቅም። ምክንያቱም ተስፋ አልቆርጥም ብላለች። አንቺ ውሃ መድፋትሽን በአደለይ የደፋሽውን ውሃ ደውለሽ ለእናትሽ ትናገሪያለሽ፣ ወይም ብሏት፣ እሷ ደግሞ እንዲህ አይነት ነገር እንደማታደርግ ነው። ተነስታም እየሄደችው መጨረሻ ላይ እንግዲህ የኪንን ማታ አቅፋ ስስቅ ብላ እያለቀሰች ትገኛለች። ይህ ሁሉ የሰራችው ስራዋ ነው። በዛሬው ክፍል ላይ እንግዲህ ንጉሱ ምስኪን ተደበደበ። ሱም ተስፋ አልቆርጥም ብሎ ነው። የዛሬ ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ያላችሁበት ሰላም ቆዩ። የፍቅርን መጨረሻ ተመልካች እያድርገን። ባይ ባይ